ውድ ቤተሰቦቼ እንግዲህ ዛሬ አብርሽ በስተመጨረሻ ለውሽሚት የፍቅር ጥያቄ ሆነ አልተቀበላትም ማለት ነው። እኔ የገረመኝ ነገር ቢኖር ማለት ነው፣ እውነቴ ነው የምላችሁ ፈጣሪያቸውን ብቻ እቃ እቃ ማድረጉ በጣም አዝኛለሁ። በቃ ያልሆነ ነገር ይሄን እየማሉ ማለት እኔ አልገባኝም። የልጅቷ አስጠያየቅ፣ የውሽሚት አስጠያየቅ ማለት ነው። ምክንያቱም እሷ ከአብርሽ ጋር ስትሆን ህይወቷ ያምራል፣ ደስተኛ ልትሆን ማለት ነው። ነገር ግን የልጁ ናት እኔ እንጃ በምን አይነት ገምታው ራሱ የሚወጣ ቃል ካፋ ማለት ነው። ምን አይነት ደፋር ሴት እንደሆነች እኔ አላውቅም። እውነት እቺ ልጅማ የሆነ ነገር አለባት። እውነቴ ነው የምላችሁ ጤነኛ አይደለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለው፣ ብያላችሁ። በሰላማችሁ በዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና አብርሽ በስተመጨረሻ እንግዲህ ፌን ተነቅሏል ማለት ነው። አብርሽ ይሄ ለአንተ ሲያንስህ ነው ማለት ነው። ለምን እንደሆነ ታቀለህ ልክ እንደ ዛሬ ማለት ነው አትያዥኝ አትጥረግብኝ፣ ከኔ ጋር ምንም አይነት ነገር የለሽም ብትላት ማንም አይደፍርህም ማለት ነው። አንተ ገና አይደለም ይሄ ፌንት መንቀል ማለት ነው። እነዚህ ጓደኞችህ ከሕይወትህን ካላስወጣህ ማለት ነው የአንተ መጨረሻ በሕይወትህ ላይ ነው የሚጫወቱብህ ማለት ነው። እኔ ከሁሉም ሰው የገረመኝ ነገር ምን እንደሆነ ታቃላችሁ? እየማለች ማለት ነው በእምነቷ እየቀለደች እውነት አፍቅሬሃለሁ ወድጄሃለሁ ምርጥ ሚስት ልሆን እድል ስጠኝ ላክብርህ እንደሚስት ያለችው ነገር ነው። በጣም እየገረመኝ ማለት ነው። እኔ እውነቴን ነው የምላችሁ እነዚህ ልጆች መጨረሻቸውን ለማየት ያብቃችሁ ማለት ነው። እና አብርሽ ደግሞ ማለት ነው መጀመሪያ አንተም ራስህንም ታውቃለህ እንደምታፈቅርህና እንደምትወድህ አንድ ወንድና አንድ ሴት በዚህ እክል መሳሳም፣ በዚህ እክል መላላጥ ካለ ግዴታ ማፍቀር አይቀርም። ታፈቅርሃለች፣ ሴት ልጅ ናት ማለት ነው። ምክንያቱም አንተ ያለህበት ህይወት ታውቃለች፣ ምን እንደሆነ ታውቃለች። ባለትዳር እንደሆንክ፣ ልጅ እንዳለ፣ ሚስትህ ምን አይነት ዋጋ እንደከፈለች ላንተ፣ አንተ ደግሞ ለሚስትህ ያላት ፍቅር ታውቃለች። እኔኮ ነውር የሚባል ነገር ሼም የሚባል ነገር እንደው አታውቁም? ቤተሰባችሁ ቪዲዮውን አያየውም? እውነት እናንተ እንዴት ነው የተጨማላለቃችሁት? በዚህ ልክ እንደናንተ የተጨማለቀ የወረደ ሰው አይቼ አላቅም። በህይወቴ ማለት ነው። አቤላ ተብዬው ማለት ነው እባብ። የሩታን ጦሷን፣ ጥንቡሳሷን ያወጡህ ማለት ነው። ቤት በመጣህበት የሩታን ስም አትጥራ ማለት ነው። አንተ የጓደኛ እባብ፣ የጓደኛ ምቀኛ። በአብርሽ ደግሞ የምትቀናበት ቅናት ወጥሮህ ነው እንጂ በአብርሽ ህይወት አንተ የሚያገባህ ነገር የለም። በአብርሽና በሩታ ህይወት ትዳራቸውን አንተ አትኖርም ማለት ነው። ዋጋ ለምን አይደለም ትንሽ ዋጋ አብርሽ እንደውም ዋጋ አልከፈልም። በሩታ ላይ ማገጠባት እንጂ ተጫወተባት እንጂ በህይወትዋ ላይ እኔ እንጃ አላቅም። አልገደላትም እንጂ አብርሽ ለሩታ ያላረጋት ነገር የለም ማለት ነው። ለምሳሌ እናንተ የምትፈልጉት ማለት ነው አብርሽ እንደፈለገ ሆኖ ከማንኛውም ሴት ዘሎ መጥቶ የፈለገ ነገር አድርጎ ሩታ ወደ ሩታ ጋር ሲመጣ ይምጣብኝ የኔ ፍቅር የኔ ማር የኔ ቆንጆ ብላ እንድትቀበለው ነበር የፈለከው። ማለት ነው አንተ ማለት ነው አንተ ሚስትህ ማለት ነው ከየትኛ ከማንም ወንድ ጋር ዘላ ብትመጣ ማለት ነው የት እንደዋለች እርጉዞና ዘላ ሲመጣ እንኳን ተቀብላው ነበር። ነገር ግን በራሱ ልጅ ነው ክብር ያጣው ማለት ነው። ክብር በሌለህ ቦታ አትቀመጥ አትበለው ማለት ነው። በዚሁ አጋጣሚ ነጌም ደግሞ ክብር አሰጠው የምትይው ሽሚት ማለት ነው። ምክንያቱም ነጌም አንድ ባለ ትዳር ወንድ ካገኘች በባለ ትዳር ወንድ ላይ ነው የምትሄደው ማለት ነው። አንተ አቤላ አባቦ አንተ አትግማማ ማለት ነው። በአብርሽ ህይወት የሚያገባህ ነገር የለም። አብርሽ ወንድ ልጅ ነው አይደል? ሱሪ ታጥቆ አይደለም የሚሄደው ራሱ ይወስን እራሱ በሚወስን ነገር አንተ አያገባህም። አንተ ባለ ትዳር አይደለህም አይደል? ወንደላጤናህ ለምን አታገባትም? ታማልላለች፣ ታምራለች፣ ቆንጆ ናት፣ ትገባሃለች። ይሄው ባለትዳር ወንድ ማለት ነው። ንንከባከብህ አንዴ እድል ስጠኝ፣ ሚስትህ የራስዋ ጉዳይ ነው፣ ልጅህ የራሱ ጉዳይ ነው እያለችዋ፣ ከዚህ ሁሉ ለምን አታገባትም? ለምን አትገለግለውም? አብርሽንም ማለት ነው። አብርሽ ገና አልገባህም። እነዚህ ልጆች እንዴት እንደሚጫወቱብህ ታያለህ። በህይወታቸው ትላንትና እኮ አንተ ይሄ ሁሉ ካጠገብህ የኖረው ከአጠገብህ የሚያሽቃብጥልህ ሁሉ በችግርህ ጊዜ ማን ሰው አልነበረም። ሞር ከአቤላ ጋር ቪዲዮ አሰሩም ነበር። ደግሞ ወንድሜ ነው የሚያከብረው ሁልጊዜ። ደግሞ እኔ እኔ እንጃ አላውቅም። ይሄ አቤላ የሚባል ደደብ ለስሙ ተምር ያለው ይላል፣ ምንም አልተማረም። እውነት አንድ ፊደል እንኳን አልቆጠረም ማለት ነው። በቃ ከአፉ ሁሌ የሚወጣው እኔ ጓደኛው ነው፣ አከብረዋለሁ፣ እወደዋለሁ። አንተማ ብታከብረው ብትወደው በዚህ ናክል ከሚስትህ ተለያዩ አትለውም። ሚስትህ ትተህ ውሽሚት አግባ አትለውም። ደግሞ አንተ ምን አገባህ? እኔ የገረመኝ ነገር እኮ ማለት ነው። ነገ ያብርሽ ከፊርም ሚላጓ ሆኖ ቢቸገር እኔ ያግባት እኔ አፍቅራት ብዬህ ነበር ልትለው ነው። አንተ አንተ እባብ፣ በሁለታቸው መሃል ዛሬም ነገም ቢሆን እየተቃጠልክ ትሞታለህ እንጂ አብርሽ የሩታ ነው፣ ሩታ ደሞ የአብርሽ ናት ማለት ነው። እቺ ውሽሚት ደግሞ የሄደችበት በዛ በሆቴል ስትላላጥ እንደነሮች እዛ ሆቴል ሄዳ ትላላጥ ማለት ነው። ደግ አረገልሽ ማለት ነው ደግ። እንደው አብርሽ ዛሬ እውነት ነው ቢያሳዝነኝም እንኳን ምክንያቱም እኔ ደንግጫ ለውስ ይወጥቅ ማለት ነው። ይሄ ደግሞ ፌክ ነው ለማስመሰል ነው ማለት ነው። ከዚህ በፊት ትዝላችኋል ማለት ነው ሩታንም ማለት እዚህ ጋር የሆነ ኮነ ልጅ ጋር ማለት ነው እንደዚህ አድርጎ ነበር፣ ፌንት እየነቀለ ሩታ ያን ሁሉ ስታለቅስ ማለት ነው። ዛሬም ደግሞ ውሽሚት እያለቀሰ ፊቱን እያላሳችሁ አላያችሁ? ያንን ነገር ነው የተደገመው። እኔም መስሉ አልታየኝም፣ ግን በድጋ ዝም ብሎ በአጋጣሚ ሲወጥቅ ነው እንጂ የደነገጥኩት። ምን ቪዲዮም አልጣመኝም፣ ምክንያቱም ቪዲዮ በጣም የሚያስጠላ የወረደ የዝሙት ስራ ነው፣ የቆሻሻ ስራ ነው። እውነት ማንም የማያደርገው ነገር ነው የሚሰሩት ማለት ነው። አብርሽ ደግሞ በደንብ ጠንቅቀህ ታውቃለህ። የእውነትሽ ነው ወይ አትንክኝ፣ እኔ ህይወቴ ለምን አላልካትም? ከዚህ በፊት ጓደኝነት ሆና ስትቀርብህ ያንን ሁሉ ስትልስህ ማለት ነው። እኔ እኮ ባለትዳር ወንድ ነኝ፣ ለአንቺ አያዋጣሽም፣ ወንድና ሴት እንደዚህ ሲሆን ጥሩ አይመጣም ለምን ብለህ መልስ አልሰጠሃትም? ደግሞ ሁላችሁም ታውቃላችሁ። ሁላችሁም ምስኪን የእኔ የዋህ ማታቅማ ሩታ ናት። በሩታ ላይ የተጫወታችሁ በሩታ ላይ ሞድ እያዛችሁበት ነው እንጂ እናንተ ሁላችሁም ታውቃላችሁ ማንም የተቀበላችሁ ይቀበላችሁ እኔ ግን አልቀበላችሁ በተለይ ደግሞ አቤላ ማለት ነው እኔ የበላይ ነኝ እኔ የጀግና ነኝ ዩቱብ ላይ አወራ እንድትባል ነው እንዴ ማንም አይሰማም አንተ ሹርታም ማለት ነው መጀመሪያ ቀበቶ ሆነ ሰር እከካም ማለት ነው ብብትን ታጠብ ማለት ነው በሩታ ላይ አትቀልዱ እናንተ ገና ገና ታያላችሁ። ከዚህም የበለጠ ማለት ነው ሄንት ካለቀላችሁ ማለት ነው። ምክንያቱም ሩታ ብልታችሁ አጥጥታችሁ ለዚህ ደረጃ አድርሷችሁ በእሷ በጀርባዋ ከጀርባዋ እንዳኛ ካቻት እናንተም ደግሞ ፈጣሪ ያኝካችኋል ማለት ነው፣ እያንዳንዳችሁ በተለይ ደግሞ እቺ ውሽሚት ማለት ነው እንዳንቺ የተግማማው ሽሚታ እቺ ማላቀም ማለት ነው። ክብርሽን ዝቅ ያረክሽ ማለት ነው። እንዴት ነው አንቺ ባለ ትዳር ወንድ ትዳሩ ሳይፈታ ሰማንያውን ሳይቀድ ቀበ ተቀበለኛ ፍቅር ጥያቄ እንትዩ ማለት ነው። ለአንቺስ ቢቀበል ቢቀበልሽ ነበረ የሚጸጽተኝ ማለት ነው። እኔ ባብርሽ ቦታ ብሆን ማለት ነው። እውነቴን ነው የምላችሁ ይህን ፀጉሯ ማለት ነው፣ ወደዛ ነቃቂ በጥፊ አጭያት ነበረ። ከእሷ ጋር እንኳን እንካ ሰላምታ አልመላለስም ነበር። ለነገሩ አብርሽ ስለሚፈልገው ነው ማለት ነው። አብርሽ ፈልጓት ስለሆነ ነው እንጂ እኔ ወንድ በሆን በሱ ቦታ ከግድግዳ አላጥፊያት ነበረ ሚሄደው ማለት ነው። ምክንያቱም እያወቀች ባለትዳር እየሆንኩ ሚስት እያለችኝ አራስ ልጅ እያለኝ መታ የፍቅር ጥያቄ የምታቀርመኝ እናንተም ታውቃላችሁ። ይላል ደግሞ አንተም ራስህም ታቅም ነበር፣ አብርሽ ማንንም አትሸወዱ፣ ራሳችሁን ሸውዱ።